ልገውን ነገር አድርጋበት ከሆነ የሞተችው ደስ ሊላችሁ ይገባል። እና ብዙ ጊዜ አያለሁ፣ ምክንያቱም እኛ ሰፈርም ብዙ ስ ከእናቴም ሳልሆን ከብሬም ሳልሆን ብለን የምናደድበት ሰዓት አለ፣ አንዳንድ ጊዜ ማለት ነው። ምክንያቱም ሴጣን ብቻ መጥፎ መጥፎውን ነገር ስለሚያሰማል። ስለዚህ ተመልካቾች ምን ማድረግ አለባችሁ? ስለዚህ ከኔ ተማሩ። ብር ምንም አይሰራም። ቤተሰቦቻችን ናቸው የሚበልጡት እኔ እዚህ ጋር ቤት ቢኖረኝ ብር ቢኖረኝ ግን ቤተሰቦቻችን ልመልሳቸው አልችልም እና በኮንትራት የሄዳችሁ ኢትዮጵያኖች በኮንትራት ማለት ህጋዊ ፍቃድ ያላችሁ ሰዎች ከሁለት አመት ከሶስት አመት በኋላ አትቆይ እናቷም ወንድሟም የወንድሜ ልጅም ቤት ውስጥ ብቻ በአጠቃላይ ማንም ሰው እንደሌለ አሁን ላይ ታረታለች ለምን እናቷም በህይወት የሉም ወንድሟም በህይወት የለም የወንድሟ ልጅ ትሁን የሄቷ ልጅ በህይወት እየለ ብቻ ከወጣችበት ቤት ያ ቤት ቤት ተዘግቷል። ለምን እና ተመልካቾች ብር ቢኖር ግን ቤተሰብ ከሌላ ደግሞ ከባድ ነው። ስለዚህ ጥንቃቄ በጣም ማድረግ አለባችሁ። ስለዚህ ብዙ አመት ስደት ላይ ባት ቆዩ ተመልሳችሁ ብትሄዱ ሁለት ሶስት አመት ከሰራችሁ በኋላ ቤተሰቦቻችሁን አይታችሁ ቤት ለቤተሰቦቻችሁ ማድረግ ያለባችሁን ማረግ ነገር አድርጋችሁ ተመልሳችሁ ሄዳችሁ የምትፈልጉትን ጊዜ ቆይታችሁ ደግሞ እንደገና ሳትጨክኑባችሁ ብትመጡ በይነኝ እንደራሴ። ለምን እዚህ ጋ አሁን ወንድማችሁ ቢሞት ወይ እናት ወይ አባት፣ ብቻ ብዙ ፋሚሊዎች የሆነ ነገር መርዶ እዛ ሆናችሁ ስትሰሙ እና ደግሞ ኢትዮጵያ ውስጥ ቁጭ ብላችሁ እዚሁ እያላችሁ መርዶ ስትሰሙ አንድ አደለም ተመልካቾች። በዛ ላይ ደግሞ የሆነ ነገር ለቤተሰቦቻችሁ ሳታደርጉ የሆነ ነገር ቢሆኑ ይቆጫቸዋል፣ ይጸጽታቸዋል። እናቴ እኔ እኮ ለአንቺ ስነበር የተሰደድኩት፣ ግን በቃ ሰው በቁሙ ነው ዞሮ ዞሮ ሰው በቁሙ ነው ማድረግ ያለባችሁ እና ብዙ ጊዜ እናቶች፣ ወጣቶች ወይም ስደተኞች እንዳይቆጫችሁ አሉ። ለምሳሌ ብር ልካችሁ ለእናታችሁ፣ እናታችሁ አጥፍታባችሁ፣ ከዛም በኋላ በህይወት ሳታገኟት ስትቀሩ፣ ወይኔ እናቴንም ሳላገኝ ብሬንም አጥፍታብኝ። ብላችሁ ግን እንዳትጻጻቱ በእናንተ ብር ተደስታበት በቃ የምትፈልገውን ነገር አድርጋበት ከሆነ የሞተችው ደስ ይላችሁ ይገባል እና ብዙ ጊዜ አያለው። ምክንያቱም እኛ ሰፈርም ብዙ ስደተኞች ስለሄዱ እንደዚህ አይነት ችግር ሲያጋጥም ወይም በቃ ስትናደጂ ወይም ደግሞ ብር ስናጣ ብቻ ከአረብ ሀገር የመጣን እኛ ወጣቶች ወይም ደግሞ ብቻ እኛ ምክንያቱም እራሴንም ጭምር ራሴም ስላለውበት ማለት ነው ብር ስናጣ ብዙ ነገር እናስባለን። እን ለእነሱ ባልክ ኖሩ ይህን አካውንቲ ውስጥ ቢሆን ኖሩ ከእናቴም ሳልሆን ከብሬም ሳልሆን ብለን የምንናደድበት ሰዓት አለ አንዳንድ ጊዜ ማለት ነው። ምክንያቱም ሴጣን ብቻ መጥፎ መጥፎውን ነገር ስለሚያሰማል። ስለዚህ ተመልካቾች፣ ምን ማድረግ አለባችሁ? እንደዚህ ለቤተሰቦቻችሁ ልካችሁ አጥቅተውባችሁ እነሱ በህይወት ከሌሉ እንዳት እንዳትሰሰቱ የምሬ ነው ምላት እናት በብር አይገዛም። ቤተሰብ ብቻ በአጠቃላይ በብር አይገዛም ማለት ነው። ስለዚህ ነገ ብትሰሩ ብር ታገኛላችሁ። እነሱ ግን በህይወት መቼም ቢሆንና መቼም ቢሆን አትመልሷቸውም ማለት ነው። ስለዚህ እንዳይ ጸጥታችሁ ተመልካቾች። እኔም በነገራችን ላይ መሄድ በጣም ነው የምፈልገው ስደትን፣ ግን እዛ ሁኛ አባቴን ስላጣሁ አሁን የመሄድ ሀሳቡ የለኝም ግን ግዴታ ከሆነብኝ አሁን ቤተሰብ ስለመራው እኔም ልጅ ስላለኝ አሁን ልጆችን ለማሳደግ መቼም ልጆች እዚህ ጋር ከራባቸው ከጠማቸው፣ ምንም አስተዳድረው ነገር ወይ ስራ ከሌለኝ ግድ ነው ስደትን መርጣለሁ። ለምን ለልጆች ስል ከዚህ በኋላ ሰደዳለሁ። ገባችሁ አይደለም? ልክ እንደዛ ሁሉ እንደዛ ሁሉ እንደዛ ሁሉ እንደነገርኳችሁ ነው። እና እንደዚህ አይነት ታሪክ ያላችሁ ሰዎች ካላችሁ ማለት መናገር አሁን ይችልች፣ እንግዲህ አስራ ሶስት ዓመት ሙሉ ሰራችሁ ነገር ግን ኢትዮጵያ ውስጥ ምንም አይነት ዘመድ የለኝም። ምክንያቱም የቅርብ ምናልባት የአጎት አጎት አጎት ሊኖረ ይችላል። ግን ብዙ ነው የነገረች ማለት ብቻ በስልክ አውርታችሁ እና በቦይስ እኔ እረሳሁት መሰለኝ ብቻ ግን የማስታወሰው ቤተሰቦቿ እንደሌለ ደለ አስራ ሶስት አመት እንደ ቆየች ሳውዲ። ከዛ በኋላ በቃ ኢትዮጵያ ውስጥ መምጣት እንዴት አድርጌ ልንጣው ከተያዝኩኝ ብር አለኝ ግን ቤቱ ላገዝቻለሁ አለች እና ምን ዋጋ አለው ብመጣ ከማን ጋር ደስቷለሁ ከማን ጋር ብሩን ሳ አጠፋዋለሁ? የራሴን ህይወትስ እንዴት አድርጌ ነው የምመራው? ብቻ ጭንቅ ብሎኛል ስላለች፣ እስቲ እናንተም ለዚች ልጅ ኮመንት አድርጉላት እና ሀሳብ ስጣት። ሀሳባችሁን ኮመንቱ ታነብላችኋለች ማለት ነው። እና እንደዚህ አይነትም ሰዎች ካላችሁ እንግዲህ ፈጣሪ ከእናንተ ጋር ይሁን፣ ልባችሁን ድንድን ያርግላችሁ ማለት ነው። ምክንያቱም ከቀልባችሁ ከራሳችሁ ጋር እንድትሆኑ ነገ ነገ እኛም ወደዛው ስለሆንን ማለት ነው እና ይቺ ልጅ ደግሞ እኔ እንደምመክራት እኔ በራሴ ማለት ነው፣ ኢትዮጵያ ውስጥ ገብተሽ ያለሽን ነገር ያለሽን ሀብት ምክንያቱም አስራ ሶስት ዓመት ማለት ቀላል ብር አይደለም። ቢያንስ ግማሽ ሚሊዮን ብር ሊኖርሽ ይችላል። ሌላውን ትተሽው ሄደሽ ከሰቀሽው አይደለም አንበሳ። ስለዚህ መተሽ የምትፈልጊውን ነገር አድርገሽ በሀገርሽ ላይ ምክንያቱም ሰው ሀገር ሰው ሀገር ነሽ። ምናልባት ባንክ ቤት ሊሆን ይችላል። ነገ አንቺ አንድ ችግር ከሚደርስብሽ ኢትዮጵያ ውስጥ ገብተሽ የምትፈልጊውን ነገር አድርገሽ አንድ ልጅ ወልደሽ ለልጅሽ ብታቆይላት ባይነኝ ነው ልጄም ሰላም፣ የተከበራችሁ የተወደዳችሁ የቻነል ቤተሰቦች፣ ሰላም ለእናንተ ይሁን። እንደምን አላችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣምና በጣም ደህና ነኝ። ተመልካቾቼ ዛሬ እንግዲህ አንድ ነገር ላማክራችሁ ወይም ደግሞ ከተመልካቾች መጣልኝ ነገር ስላለ ለእናንተ ይጠቅማችኋል፣ በተለይ ስደት ላይ ያላላችሁ እህቶቼ። ስለዚህ ትምህርት ይሆናችኋል ብዬ ስላሰብኩኝ አንድ ታሪክ ይዤላችሁ መጥቻለሁ። ተመልካቾቼ እንግዲህ ምናልባት የምትከታተይ ልጅ የነገርሽ ልሳሳት እችላለሁ። ምክንያቱም አንቺ በቮይስ ነው የላክሽልኝ። እኔ ደግሞ ያንን ቮይስ እንግዲህ አዳምጬ ነው ይሄን ወሬ የማወራው። ምናልባት የረሳሁት ነገር ካለ ኮመንት አረግልኛለች። ተመልካቾች እናንተም እንግዲህ እንደዚህ አይነት ታሪክ ያላችሁ ሰዎች ካሏችሁ በቴሌግራም እና በኢሞ ላኩልኝ። በሳምንት አንድ ቀን እንደዚህ አድርጌ አቀርብላችኋለሁ ማለት ነው ተመልካቾቼ። ለማንኛውም ወደ ታሪክ ሁሉ ሰዳችሁ እንግዲህ ትምህርታችሁ፣ አንዲት እህታችን ነች። በጣም ኮመንት ሰጪ ነች ለኔ ማለት ነውና፣ ለብዙ እንግዲህ 13 ዓመቷ ነች ልጅ። ነገር ግን አንድ ቀን ኢትዮጵያ ውስጥ አልመጣችም፣ ቤተሰቦቿን አላየችም። ስትሄድ እናቴ ነች አለች፣ ወንድሞቼ ናቸው። እናቷም ወንድሟም የወንድሜ ልጅም ቤት ውስጥ ብቻ ባጠቃላይ ማንም ሰው እንደሌለ አሁን ላይ ተረድታለች። ለምን እናቷም በሕይወት የሉም ወንድሟም በሕይወት የሉም የወንድሟ ልጅ ትሁን የሄቷ ልጅ በህይወት የለ ብቻ ከወጣችበት ቤት ያ ቤት ተዘግቷል። ለምን ሁሉም ጠፍተዋል? አባቴ እዚህ እንዳለሁ እንዳለው ነው ብላለች። ኢትዮጵያ ውስጥ እንዳለው ነው አባቴ እየጠፋው እና እነሱ ከነሱ ጋር ነበር የምኖረው ከእነሱ ከነሱ ጋር ተለይቼ ግን ምንም ነገር እንኳን ለነሱ አላረኩላቸውም። ለእናቴ ይሄን አድርጊ ብዬ ስልክላል። እኔ ከአንቺ አንድ ብር አልፈልግም እና ብሩን ነው ማስቀምጥልሽ ወይ ደግሞ የሆነ ነገር ላይ ነው ማድረግ ልጅ ትለኛለች አለች እናት እና በአጋጣሚ በድንገተኛ ህይወቷ ያልፋለች እናት ማለት ነው። ወንድምም በረብሻ ሰዓት ነው አሉ በጥይት የተገደለው እሱ ሞቷል ማለት ነው። ስለዚህ ይቺ ልጅ አስራ ሶስት ዓመት ሙሉ ያለችው ሰው ሀገር ነው መርዶን ሰምታለች። ግን ምንም ማድረግ ስላልቻለች በጸራይ ደግሞ የሄድኩት በህገ ወጥ ነው አለች። በእግር ነው አለች የሄድኩት በቃ ምንጣት አፎ ሲመጣ አፎ ማለት እንግዲህ ታቁታላችሁ። ወደ ሀገራችሁ ግቡ ሲባልም ምን ይዤ ነው የምገባው? ቆይ ትንሽ ለሁለተኛው ይመጣል፣ የዛሬ ዓመት ይመጣል፣ የዛሬ ሁለት ዓመት ይመጣል እያልጓለች ይሄው ቀኑ ቀን በልቶብኝ፣ አስራ ሶስት ዓመት ሙሉ ተቀምጫለሁ። እና የተወደዳችሁ ቤተሰቦች፣ ስደተኞች፣ ስለዚህ ከኔ ተማሩ። ብር ምንም አይሰራም። ቤተሰቦቻችን ናቸው የሚበልጡት። እኔ እዚህ ጋር ቤት ቢኖረኝ ብር ቢኖረኝ ግን ቤተሰቦቻችን ልመልሳቸው አልችልም እና በኮንትራት የሄዳችሁ ኢትዮጵያኖች፣ በኮንትራት ማለት ህጋዊ ፍቃድ ያላችሁ ሰዎች፣ ከሁለት ዓመት ከሶስት ዓመት በኋላ አትቆዩ። ለምን ቤተሰቦቻችሁን አይታችሁ ለአንድ ወር ፍቃድ ወይም ደግሞ ለሁለት ወር መታችሁ ቤተሰቦቻችሁን አይታችሁ የምትፈልጉትን ነገር እናንተ በራሳችሁ አድርጋችሁላቸው ተመልሳችሁ ይሄዳችሁ ተመልሳችሁ ብትመጡ ወደ ሰው ሀገር ማለት ነው። እና ይህንን ነገር ብታደርጉ እኔ ደስ ይለኛል። ለምን እኔ ሰው ሀገር ተቃጠልኩ። አሁንማ ምን ዘመድ አለኝ ምን ምን ቤተሰብ አለኝና ነው ወደ ሀገር የምመለሰው? እየሰራሁ እኖራለሁ። ድንገት እንኳን ከተያዝኩኝ፣ በግዴታ ከተያዝኩኝ የዛ ሳር ልገባ እችላለሁ። ከዛ በተረፈ ግን ራሴ አስቤበት ወደ ሀገሬ እገባለሁ ብዬ እጅን ለፖሊስ አልሰጥም። ለምን ብር አለኝ። የተወልዳችሁ የዛሬው ታሪክ ይሄን ይመስል ነበር። ሀሳብ አስተያየታችሁን ኮመንት ላይ አድርጉላትና አድርጉ፣ በጣም አድርጉ። ስለዚህ ጥንቃቄ አድርጉ። እዛ 15 አመት፣ 13 አመት፣ 10 ዓመት የቆያችሁ ኢትዮጵያኖች በሙሉ በጣም አስቡበት። ለእናንተ ጥንቃቄ እንድታደርጉ ብር ብቻውን ዋጋ ያለው